ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። እናትና ልጁ እንግዲህ የዴዚና የአሞራ ወይም ደግሞ አሌክስ ጉዳይ እኛ ቤት ገብተዋል። እንግዲህ አይተነዋል የሆነውን ነገር፣ ከመጀመሪያው ነው የምጀምረው። በመጀመሪያ ደረጃ ዴዚ ወደዋለሁ ብላ የመጣችሁ የፔጅ ፔጅ ላይ ነው የዛሬ ፊውማንት የዛሬ አምስት ስድስት ወር እኔ ፔጅ ላይ መጣ ነበርና ወድጁ አለው ተመችቶኛል፣ ደስ የሚለኝ ልጅ ነው ስትል፣ አይ ሴድ ኦኬ፣ አስጠራሁት መጣ። ከዛ በኋላ ተጠየቀ። ይሄ ደዚ ትመቻ ያለች ወይም አሪፍ ልጅ ናት፣ መልካም ልጅ ናት፣ በጣም ጨዋ ልጅ ናት ብዬ ነገርኩት። አልፈልጋትም፣ በፍጹም አልፈልጋትም ብሎ ቃል በቃል የተናገረው ነው። ከዛ በኋላ ኢቭን ብሎክ ያርኳትን ፈታት አለው ምናምን ካለ በኋላ ሂድድንት ብሎክ ያደርጋትን ምናምን አልፈታትም ምናምን ምናምን። ከዛ በኋላ ብቻ ተግባቡና ለዚህ በቁ። ለዚህ ሲበቁ ደግሞ ማ እናትየው ስታቂ ይህንን ጉዳይ እናትየው አልደገፈችም። ምክንያቱም ሀያ ዓመት ሙሉ ያሳደገቻት ናት። ብራንድ ኒው የ2024 መኪና የገዛችላት ናት። አባቷ ጋር ልትሄድ ስትል ስትሄድ አባቷ አላቅሽም ብሎ ነው የመለሳት ኢጂ ብሎ ነው የመለሳት። ይሄ ራሷም የተናገረችው ነው ስለዚህ ምንድን የከተቱት በዘር ደረጃ ከሄደች እራሱ ልጅቷ መስኪን ስለሆነች አውጥታ እናቷ አለችውን ፊትለፊት ተናገረች። ምን ማለት እኔ ሌላ እያለ ትግራዋይን አታግቢ የሚል ነገር ይዛ መጣለች እናትየው። ይሄ በአማራ ብቻ አይደለም የትግራይ ልጅም አማራ እንዳታግቡ የሚሉ ብዙዎች አሉ። ስለዚህ አጭር አታግቡ፣ መላጣ አታግቡ፣ ወርጫማ አታግቡ ምናምን የሚባል ነገር አለ። ስለዚህ አማራ ሲሆን አማራ ትግራይ አታግቢ ስላለች? ልክ አማራ እንደ ዘረኛ የምታደርጉት እንዴ እናንተ። የአማራ ህጻን ልጅን ባገኝ አንቄ ደፋለሁ የሚሉ አይደል አሁን የሞተው ሰለሞን ተካልኝ ምንድን ነው ያለው ክብራ ውድም አማራና ውሻ እያለ ሲዘፍን የነበረው። ብዙ ዘረኛ እናንተ ቤት ነው ያለው። ከማንም በላይ በዘረኝነት ትግራዋዎች ትታወቃላችሁ። ቃል በቃል ነው የምናገረው። ቃል በቃል ይሄ ልጅ ደግሞ ዘረኛ ይሄ ልጅ ደግሞ የህዋት ልጅ ነው። ህዋትን ደጋፊ ነው። ስለዚህ እንደ አንድ አማራ እናት ህወሓት የአማራን ልጆች የጨፈጨፈ የበላ ቆርጥሞ የበላ ነው። ስለዚህ እናት አልደገፈችም። ይቺ ልጅ ያደገችው አሜሪካን ሀገር ነው። እንደዚህ አይነት ነገሮችን ዘረኝነትን ሳታስተምራት ነው ያደገችው። ልጇ ዘረኝነትን አታውቅም። መልካም እናት እንደሆነች በዛ ታውቃለች። ልክ እሱ እንደሚያስተዳድራት፣ ልክ እሱ ህይወቷ እንደሚቀይራት፣ ልክ እሱ አንድ ነገር እንደሚያደርግላት አርጋችሁ የእሱን ጨዋነት ልትነግሩን ትፈልጋላችሁ። ልጁን የምናውቀው ልጅ ነው፣ ሶሻል ሚዲያ ላይ ልጁ ከዚህ በፊት አዶ አዶ የምትባል ኤርትራዊ ከሊቢያ የምትረዳው የነበረች ብዙ ነገር ያደርገችለት ገንዘብ ስትሰጠው የነበረ ጎፈንድሚ ተከፍቶ ለክፈትልሽ ብሎ ገንዘቧን ቁርጥም አድርጎ የበላ እንደሆነ እናንተ ታውቃላችሁ፣ አደለም? ለምንድን ነው እውነታን መደበቅ የፈለጋችሁት? ሁለተኛ አንድ ወንድ እውነት የሚወዳት የሚያፈቅራት የሚያከብራት ከሆነ በተጫወተው የምንባለው ነገር እሱ ነው ትኬት ቆርጦ የሚያመጣት ትኬት የሚቆርጥላት ሆቴል የሚያመቻችላት ሁሉ ነገር የሚያደርግላት እሱ ነው መሆን ያለበት ወይስ እሷን አከፍላ የምትሄደው ሌላው ዴዚ ስራ የላትም ስራ አልሰራችም። ኢትዮጵያ ፌመስ ልሁን ሰው ወዶኛል ብላለች እናትየው ሰምታት እኔ ቤትም ስንነጋገር እናትየው እሺ ብላ ስራዋን እርግፍ አድርጋ ከልጇ ጋር ሄደች ክሊፕ ሰሩ። ሌላም ነገር እያደረጉ ነበር፣ ፕሮሞት እያደረጉ ነበር፣ አብረው እየሰሩ ነበር። ገባና ይሄ እናቷ ትበድላታለች ማለት ጀመረ። ከዛ በፊት እኔ ቤት ከእናቷ ጋር እየገባች ትጫወት ነበረ፣ ይስቁ ነበር። ከእናትየው ጋር ያላቸው ሪሌሽንሽፕ ያስቀና ነበረ። ይሄ መሽገር ከመጣ በኋላ ነው እናትና ልጅ መጣላት የጀመሩት። ከኢትዮጵያ ራሱ 24 ሰዓት እየደወለ እያወራት ፎዋት እናትና ልጅ ተለያይተው እሷ ወደዚህ እንድትመጣና ከዛ በኋላ ደግሞ ቀጥታ ወደ እሱ እንድትሄድ ለማድረግ ነበር። ለምን ፈለገ? ለወረቀት፣ ወረቀት አለው የለው፣ ለወረቀት ፈለጋት። አድቫንቴጅ ለመውሰድ ፈለገ። ስለዚህ ይሄን ነገር ሁላ እያደረግ አልፈልግም ካለችና ዲስስፔክት እናቷን እያረግ እናቷን ክፉ እየተናገርክ እንዴት ብላ ነው ከአንተ ጋር ምትሆነው? እንዴት ብላ ጨዋ ልጅ መሆኗን ስላወቅክ ነው የመጣው እንዴ እውነት ነው። ዘረኝነት አላውቅም ትላለህ። እንደ ግጥም አድርገህ የምታቅነ፣ ግጥም አድርገህ ህወሓት በዘረኝነት ያሳደገ ሰው ነው። አትዋሽ፣ አታጭበርበር። ለጥቅም ነው ልጅቷን የፈለግካት። የሚያሳዝነኝ ግን እቺ ምስኪን ልጅ ምንም ስለማታቅ፣ ፍሪደሜን ስትረሲን ምናምን ላቁም ብላ መሯሯጥ የፈለገችው እሷን ከእናቷ ጋር አስታርቃ ከእሱ ጋር ለመሆን ነው። እንደዚህ ወደፊት ትማርበታለች። አሁን አዲስ ስለሆነች ምንም ስለማታቅ ተሸውዳ ነው። የከተማ ልጅ ብትሆን አትሸውዳትም አትሸውዳትም። በዘር ለተጠመቃችሁ በዘር መብቷ ነው ምናምን ለምትል ልፋጫም ልጅ አልወለዳችሁም፣ ልጅ የላችሁም። ልጅ ያለው ሰው ለልጁ መልካም ነገር ነው የሚበኘው። ኮሌጅ እንድትሄድ ነው የምትፈልገው፣ ትልቅ ደረጃ እንድደርስ ነው እናት የምትፈልገው። ኢቨን ሚስጥር የነገረችኝም ፊት ለፊት ስናገር ፊት ለፊት ማለት ሜዲኬሽን ትወስዳለች የተባለውን በፍጹም አላረገውም ብላ ፐብሊክ ላይ አልተናገረችም። እናት እናት እንደዛ ናት። እናንተ ግን ታሳፍራላችሁ። ከእናት የበለጠ ለእሷ ያዘናችሁ የምትመስሉ ስራ ሰርታ አታውቅም። ደይዚ ምንም ነው የማታውቀው ምንም አታውቅም። እናቷ ናት ኤቭሪቲንግ የምታስተምራት፣ እናትም አባትም ሆነ ያሳደገች እናትን እዚህ ሶሻል ሚዲያ ላይ መጣችሁ፣ መብቷ ነው ምንድን ነው ምንድን ነው ትላላችሁ። ከዚህ በፊት ለምን ደይዚ ከቤት ልውጣ አላለችም? አንተ ከመጣ በኋላ አንተ ነቀርሳ ከመጣ በኋላ ነው ቤተሰብ ለትለያየ እየመጣ? ልትለያይ ልትነጣጥል የመጣው አንተ ከመጣ በኋላ ነው። ከዛ በፊት ምንም አይነት ከቤተሰብ ጋር አንድም ችግር አልነበረባትም። ስለዚህ ሲንግል ማሞች እኔ ያሳዝኑኛል። ወንድም ቢኖራት አባት አጠገቧ ቢኖር እንደዚህ አትደነፋም ነበር፣ እንደዚህ አትበጠረቅም ነበር። እናቷን የጠላ እሷን ሊያፈቅር ሊወድ አይችልም። ይሄንን ነው የምለው። ስለዚህ ከዚህ ነገር ብዙዎቻችሁ ብትማሩ መልካም ነው። ደዚዬ ምንድን ነው የምነግርሽ? ልጅ ነሽ፣ ፍቅር ላይ ነሽ። ወደፊት ግን እውነተኛ ነገሩን ስታቂ ትማሪበታለች ብዬ አስባለሁ። ሰላማችሁ ይብዛልኝ፣ መልካም ጊዜ ይመቻችሁ። ሰላም ሰላም፣ ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። የእናትና የልጁ እንግዲህ እንደምታዩት የዘሬም ብተው ያን ዘርዝረኝ ነው ዘዴው በኢትዮጵያዊ ናት፣ ምርጥ ናት ዘራት ምርጥም፣ ዘረኛ አደለችም፣ ምን አይደለችም እያላችሁ ስታወሩ የነበራችሁ ምስኪን ወንድምና እህቶቼ በተለይ የአማራ ወንድምና እህቶቼ፣ በውም እዚህ ጋር ነው ጨዋታ እያቸው አደለ ጭውቴው ዜዶ አማራን ለጥቅሟ ብቻ ነው የምትፈልገው። ምን ለጌሟ እያጨሰች ቢራዋን እየጠጣች፣ ፈታ እያለች በፋኖ ዘፈን እየዘፈነች ሙልጭ አርጋ ጊፍቱን ከአማራ ህዝብ ትሰበስባለች። እንደዚህ አይነት ዋና ቀኖች ሲመጡ ምን ታደርጋለች? የግል ጸብ ከሎዛ ጋር ምናምን የግል ጸብ ስላላቸው ነው፣ ከማማ ፊሽካ ጋር የግል ጸብ ስላላቸው ነው። ግን ዋና እንደዚህ አይነት ልጆች ሲመጡ ላጥ ብለው ተመልሰው ሄደው እቺን ነገር እናት ለምን ሰደብክ እናት እንዴት አላከበርክም ሳትለው ቀርታ እሱን ደግፋ አብረው ተገኝተው እዚህ ከአሞራ ሰማይ የሚባለው አለ፣ ሰላሚና የምትባላለች፣ ዜድ ሉጢዋለች፣ እንዲሁም ኤድመንድ የሚባል ቀንደኛ ዘረኛ አለ። ስለዚህ አሁንም የአማራ ልጆች አትታለሉ፣ አትሸወዱ፣ አይጫወቱባችሁ እንደነዚህ አይነት ሰዎች ልጁን እናት እንደሰደበ፣ እናት እንዳዋረደ የልጅ የልጅቷን እናት የዴዜን እናት ሙሉ መረጃ ለነዚህ እየሰጠ እናትየውን እያሰደበ ያለው እሱ ነው። ራሱም ቃል በቃል እኔ ቪዲዮን አሳይቻለሁ። ዛሬ ሙሉ ሰው አይቶታል። እናትየዋን ያወረደ ይሄ ነው። ከነዚህ አይነቶች ጋር እንዴት ሆና ነው ዴዚ አብራ የምትሆነው? የ2024 ላይ ነው ሙዚቃዎች በሙሉ ያሉት በአሁን ያለውን የለም። ዛሬ እኔ ቤት ስገባ ዲአክቲቬት አረገባት ዛሬ እኔ ቤት ላይቭ መግባት ፈለገች፣ ከኔ ጋር ማውራት ፈለገች። ወዲ አካውንቷን ዲአክቲቬት እንድታረግ አረጋት። ስለዚህ እነዚህ ዘረኞች እነዚህ ልክ የሆነች ቀን ሲመጣ ላጥ ብለው ማንነታቸው የሚገለጠው በዚህ ነው። ይህን ነገር እማማ ፊሽካ ወይም ኩንሊያ ትጫወተው ነበር። እኔ ነኝ ገልጬ ህወሓትነቷን ያጋለጥኳት እኔ ነኝ። አቃቸዋለሁ፣ አቃቸዋለሁ። ምን እንደሆኑ መርዘኞች እንደሆኑ በደንብ ነው የማውቃቸው። አማራን ለጥቅም ነው የሚፈልጉት፣ ተጠቅመውበት ይጥሉታል። አማራ እንደዚህ አይነት ጭቡቴ ስላለ የኦሮሞ ልጅም እንደዚህ ተጠንቀቁ። ሎዛ ጎዛ ብዙ ተከታይ ያላት አንድ ኦሮሞ አትከተልም። ግቡና ፔጇን የምትከተለው አርባ አራት ሰው ነው። የእሷ ግን ብታመጡ ከሰባት መቶ ሺህ ከስምንት መቶ ሺህ በላይ ፎሎወር አላት። የምትከተለው አርባ አራት ሰው ነው። ኦሮሞ የለም። አብዛኛው እሷ ቤት ገብተው ላይክ የሚያደርጉላት የኦሮሞ ምስኪኖች ናቸው። እና አትሽ ወዱ። እነሱ ሲያጡ ነው ጠጋ የሚሉት ወደ ኦሮሞ ወደ አማራ፣ አቅም ሲያጡ ነው ሲዳከሙ፣ ዜሮ ሲገቡ እንጂ እንደ አማራና እንደ ኦሮሞ ያባሉ እንደነሱ የኖረ በኢትዮጵያ ታሪክ ኖሮ አያውቅም። ስለዚህ ዜዶ አንቺ ሉጢ ተገኝተሻል፣ አንቺ እካክ ተገኝተሻል። ከእንግዲህ የአማራ ጊፍት ይናፍቅሻል። ጉዞ ወደ ቁልቋል ትሄጃለሽ። ይሄን ለማለት ነው። ምችት ድልት ይበላችሁ። መልካም ጊዜ።